ቼክ አፕ ማስደረግ ደግሞ ምንም ማጠፍ አይደለም። እኛ እኮ ምንም ማለንም እኮ ግን ጋር ያለውን ነገር ግን እንደዚህ ያደረጓት

አንዱ እንደ አንዱ እንደ የራሷ ለማድረግ ከፈለገች አው ጥግ ድረስ ተራመደ። አው በውሸት እኮ እንደዚህ የሚያደርጉ ሴቶች አትሳሳት፣ እግዚአብሔር አሁን አንዷ እየጻፈች አባት መሆን ይችላል። እሷ ግን ባል መሆን አይችልም። ልክ ነው። አንተም ውስጥ ልበን ሳይዝ ወደዛ እንደሆነ ያውል። ይሄ ለዳን አሁን ሳታረግዝ ቀርታ በጊዜ ሂደት ካንተ ለማርገዝ አስባል ይችላል። ገባ? አዎ ዳን በጊዜ ያለውን ነገር ማጣራት አይከፋም ነው የሚለው። ገባ? ቢያንስ ከጽጌ ጋር ያለውን ነገር ቶሎ ፊክስ ታደርገዋለህ።

ራጣዳ ቤተሰቧ ወይ ጓደኞቿ እንደዚያ ድጅብላ ትኩ ሊሆን ይችላል። ብለው አይደለም እኛ ደግሞ ጽጌን ትተዋታለህ ብሎ ከማሰብ ልጅቱ ያረገዘችው ውሸት ነው ብለን ማሰብ ይቀለማል። በቃ ውሸት ነው፣ አላረገዘችም። ልጅቱ ይሸጣል ነው አረጋይስ እና እንደዚህ እንኳን አርግጠኛ አትሁን። ደሞ ማረድ ነው ስትወልድ ይረዳታል። አልበቅ ከዚች ጋር መሆን የለብንም። እንዴት ነው እንደዚህ ነገሩን ቀላል አረጋይስ? ቀላል አድርገ ነው እኮ አይደለም። ግን በነገር ሲታ ላይ ይስማሙ ይችላሉ። ገባህ? እነዚህ ልጆች ላይ ይጣጣሙ ይችላሉ። ስለዚህ ነገ ጠዋት ሄደን ቀረም ሊለያዩ ስለሚችሉ ምንም ማረገው አሁን ገባ። ታዲያ እንጃ። እኔ ግን ልጅ ያለ እናትና ያለ አባት ማደግ የለበትም። እንግዲህ ነው የማስበው። አሁንም እኮ ያለ እናት ያለ አባት እኮ እየደገኩህ እኮ ምን አባታ ከወለደችም ብር ይቆረጣል። እኔ የሆነ ነገሯ በጣም ያናድደኛል። ልጅ ማለት ይህን ነገር እርታ ያለች እንደኛው ሶሻል ሚዲያ ተጠቃሚ ነች፣ እያየች ነው እንደዚህ አይነት ነገር እንት ያለችው። እሷን ብልህ ብትሆን ብትውድህ የምታስብል ቢሆን ምናልባት ራስን እንድታዳምጥ ጊዜ ትሰጣለች እንጂ እንደዚህ አይነት ውሳኔ ውስጥ እንድትገባ አታደርግም ነበር። እርግጠኛ ነኝ፣ እሷን መጠቀሚያ ነው በቃ። ማለት እኔ በዚህ ሰዓት እርግጠኛ ነኝ አብረሃት ብትኖርም ምንም መጠቅማት ነገሩ የለም። እኔ ጋር ብሎ የማይመጣ ወንድ ልጅን መሸሸግ ያርጉ የሚመጣ ወንድ ለእኔ ምን ጠቅመኛ ይችል? መጀመሪያ ኔነት ናፍ ሲያደረግ ነው ልቡ ሌላ ሴት ጋር እያለ ምንም አደለም ባለ። እዚህ ጋር እኮ ምን መሰላችሁ አሁን ዳኒ እኮ ብዙ ነገር ሞክሯል፣ አብራት ለመሆን ከጽጌ ጋር ይሄ ነገር ከመፈጠሩ በፊት እራሱ ማለት ነው። እኔ ቅርብ ጊዜ ጽጌንም አግኝቻት ነበር እና ያወራችን ነገር አለ እና አሁን አንዳንዴ ነገሮችን በሁለቱም ሳይተሳሰሙ ነው ጀጅ ማድረግ ጥሩ አይደለም። ና አሁንም እያልክ ያለሁት ብለህ ሴት ብትሆን ኖሮ ለሱ የምታስበው ማንም ሰው እኮ እኔም አሁን አድንቄው ልወደው ልችላለሁ። ግን አንዳንዴ ማሰብ ያለብን ነገር አለ። ይሄ ነገር የሆነ ነገሮችን መጠቀሚያ ባረግን ቁጥር እምናገኘው ጊዜያዊ ጥቅምናው እንጂ መጨረሻችን ላይ ሆኖ ይችላል ያረገዘችውን አግብቶ ከሚኖር ከቲጂ ጋር ከጽጌ ጋር እስከመከፋፍ አዎ ማርያም እንዴ ኦልሬዲ በቃ የሆነ ደካማ ያን ደካማ ገና አጎኞች ከዛ በቃ ሰክሴስ ማድረግ የፈለገችው አደረገች አሁንም ደስ አሁን እሷን ለመናገር ራሱ አፍ የላትም እሷ ቢሆን ኖሮ ማለት ነው ሌላ ሰው ጋር ነበረች። እኔ በፊት የሆነ ወንድ ጋር ነበረች

ነገሮች ግን አክሰብት አላደረገችም። ሰላ ነገሮች አክሰብት ባላደረገችብኝ ሰዓት ላይ ኤፍሱን በህይወት ይመጣል። ሶ እኔ ሁሌም ነው የምናገረው፣ እኔ ጽጌነ ሁሌም ነው የምመጣት። ኤፍሱን ደግሞ በጣም ቦታ እንድሰጣት ያደረገኝ ዋነኛው ነገር ምንድነው? ጽጌን ቀለበት ላደረግላስ ደግሞ መተማመን አልችልም ማለች። ምክንያቱም እኔና ጽጌን እናንተ ታውቃላችሁ ምን ያህል ጊዜ አብረን እንዳሳልፍን፣ ምን ያህል አመታት አብረን እንደነበር። ሶ ጽጌ በእኔ መተማመን አለመቻላ በጣም ነው በር ያስከፋ ይመስላል። ከዛ ነገሮች የሆኑ ብዬ

ይቅርታ እየጠየቅባት እንዳቴ ሰው የፈጠራት ክስተት እና በህይወት ውስጥ የተፈጠረ ስህተት ነው። ጽጌ ደግሞ ለህይወቱ አስፈላጊ ሰው ነው። every day, every ሰዓት። ስለዚህ አሁን ብትኖርበትም እርግጠኛ የተወሰነ ጊዜ ውስጥ ማለት ለማሳመን በምትለው አቅም ሞከሪያ እንትን ትላለ እንጂ ኦረዲ ልብ እሱ ጋር የለም። ለልጅ ብሎ ማንም በሞት አስሮ የሚለው እኔ ይኖራሉ ብዬ አላስብ፣ የሚቅርታ አርግልኝ ነው። ፍቅር ሳይኖር ለልጅ ብይት አስር ይኖራሉ ሚል እናት ልትሆን ትችላለች እንጂ በተለይ አባት የፈለገ ነገር ቢሆን ማሪያ ልጅ እስኪ ከጽጌ ጋር ይኖር የምትሉ አሁን አባትነትን እኮ ከጽጌ ጋር ይኖር የምትሉ አበባ ስጥልኝ

አይኖ ከሚዚ ጋር ከናገራ ጋር መኖር አለበት። ሰው ቁጥር አናታችን ላይ ምን መሰለህ ማለት ነው አለ። የለም፣ አንተ ሚልካ ሚልካ እኔ አይደለም። ዘማች ሁለት ቁጥር የጻፈችው አኗር ሁለት ቁጥር ከልጁ ጋር ነው መኖር ያለበት የሚል ሁለት ቁጥር አንድ ያው እየበዛ ያለው ሁለት አንድ ደገፍ ብቻ ሳይሆን ጥላቻ ነው የማሸነፍ ኃይል አለው፣ ይሆናል። መተዋችል ጽጌ ነው። ይቺ ያረገዘችው ልጅ መተዋችል። ምክንያቱም ል እኔ ያስፈልገዋለሁ እያለ ነው። ግን ኦረዲ ማፍቀር አልችልም እሷን። እኔ ያፈቀርኩት አንድ ሰው ነው። እዚ ኩላ ውስጥ እንድገባ አደገች ጽጌ። ከእሷ ጋር ህይወቴን ሙሉ ለመኖር በስኝ ቀለበላ አድግስም አላምንህም ነው ያለችኝ። አላምንህም ያለችበት ምክንያት ይመስለኛል ሁሌ የሆነ ፕራንክ ምናምን ስለሚያበዙ የሆነ አውቆ መስሏት መሰለኝ እንደዛ ልትሆን ቻለችው። እንግዲህ ፈልገው ይመስለኛል። ዳኒን ትወደዋለች። አትወደው ኖሮ አብርሽና ሮታ ሲጋቡ ዱባይ ድረስ ሄዳ መድኒት አጠጣም። ትወደዋለች፣ ታፈቅረዋለች። ግን ሁሉ ጊዜ አጋጣሚ ሆኖ እንደ በፊቱ ቀልድ ማስሏት ነው

ይህ ሰው ምን ዋና በጣም ኃይለኛ ናት። ከሚገባው በላይ በቃ ምንድን ነው የሚባለው አባባል አለ አደለም? ምንድን ነው የሚባል ተረታለ ተፈሷ የተጣላች ነው ይባላል። ትላንትና አሁን ለምን ነካሹ ብላ እንዴት እንዴት እንደሆነ ታውቃላችሁ። እኔ ግን የሆነ መጀመሪያ ላይ እየሰማት ማስታወቂያ እየሰሩ ነው ብዬ ነበር ግን ዳኒ ኤሪል የሆነ ነገር ነው እያሳዩን ያሉት ማለት ነው። ዛሬ ላይ ይኸው በጣም የሚወዳቸው ጓደኞቹም እንደሰማችሁት አስተያየት እየሰጡት ነበረ። ያው በጣም ከፍቶታል። ቶሎ ነው የወጣው፣ ብዙም አልቆይም ማለት ነው እና ነገሩ ኤሪል የሆነ ነው ትክክለኛ ነገር ነው ለዚህ ለአዲሷ ፍቅረኛው ራሱ ቀለበት ለማሰብ ሶስት አራት ቀን አስቤበታለሁ ምክንያቱም እንደ ጽጌ ቢምትላይ ነበር የመሰለኝ ምክንያቱም ብዙ ዓመት የኖርኳት ጽጌ ያላመነችኝም እንዴት ይችኛው ታመኛለች? እየ ነበረ እና ከአንዳንድ ስጥ ጠይቃ ተሸና ያለችው ነው ያሉ። ያው እንደ ሰማችሁት ሰው ደግሞ ይችኛዋ ልጅ ስላገኝች ስለምትወድስ ቢያንስ መጠንቀቅ ነበረባት፣ ቶሎ ማርገዝ የለባትም ነበረ ከሌላ ሳርግዛው ቢሆን እያሉ ነው አስተያየት ሲሰጡ የነበረው። ወንድ አታውቅም ያለው እንግዲህ ሚያገኘው ያገኘው እንደተከበረ ራሱ መስክራል ማለት ነው። እንዳያችሁም። ለማንኛውም ግን ልጅቷ ሀይለኛ ናት። ገባችሁ አደለ? ባል አይሆናትም። እውነቱ ተነግራችሁ። ለልጆ ሲል ነው ሁሌ፣ ለልጆ ስል ነው እንጂ አንቺ ነው ቅረሽ አደለም፣ አንቺ ነው አደለም እንደሚላት አትጠራጠሩ። እግዚአብሔር ነው ምላችሁ። አንድ ሰው ፈልጎ ወዷችሁ አፍቅሯችሁ ሲመጣ ነው እንጂ አይወዳችሁ በልጅ የሆነ ነገር አስራችሁ የምታመጡት ባል አይሆንም። የዘላለም ጸጣት ነው የሚሆንባት። ምክንያቱም አሁን እሷ ቶሎ ቸኩላ ባታረግዝ ኖሮ ለእሷ የሚወዳት የሚያፈቅዳት ለ የተጻፈላ ነበረ፣ ግን ይሄ ነገር ሆኗል። ከሆነም በኋላ ግን የሆነ ቀዝቀዝ በረድ ብትል መልካም ነው። ምክንያቱም ከስንት አመት በኋላ ቆይታ አብሮ የነበረችው እንደዚህ ያላደረጋትን እሷ ትናንት ናመጣው ያዙ ንቀቁኝ ነው ያለችው። በጣም ማለት ነው ከሚገባው በላይ ያዙ ንቀቁኝ ነው እያለች ያለችው እና ነገር ግን እንደዛ ባይሆን መልካም ነው ረጋ